የአርሰናሉ ካፒቴን ማርቲን ኦዴጋርድ በሰሜን ለንደን ደርቢ ከቶተንሃም ጋር ከሚደረገው ጨዋታ አስቀድሞ ወደ ልምምድ ተመልሷል። አርሰናል በሰሜን ለንደን ደርቢ ከቶተንሃም ሆትስፐር ጋር በፕሪምየር ሊጉ ሁድለት ከሚደረገው ጨዋታ አስቀድሞ ወደ ልምምድ መመለሱን አሳውቋል። መድፈኞቹ ባለፉት አስራ አንድ ጨዋታዎች ምንም ሽንፈት ያላስተናገዱ ሲሆን በኤምሬትስ ስታዲየም የድል ግጥሚያቸውን ከተከታይ ተፎካካሪያቸው ጋር ለማራዘም ይፈልጋሉ። ከግጥሚያው በፊት ካፒቴኑ ከቡድኑ ጋራ ሙሉ ልምምድ አድርጓል። ኖርዌጂያዊው ከዌስታም ዩናይትድ ጋር ባደረገው ጨዋታ ከጥቅምት ወር የመጀመሪያ ሳምንት ጀምሮ ባጋጠሙ በት ጉዳት ለመድፈኞቹ አልተሰለፈም። የ26 ዓመቱ ተጫዋች ለሳምንታት ያህል ከክለቡና ና ከሀገሩ ሜዳ ርቆ ቆይቷል። ነገር ግን በጨዋታው ቀን ከስፐርስ ጋር በሚደረገው ጨዋታ ውስጥ እንደሚሳተፍ ተዘግቧል። የመድፈኞቹ አለቃ በዚህ ውድድር ዘመን ሶስት ጉዳቶች አጋጥመውታል። ከዊስታም ጋር በተደረገው የጉልበት ጉዳት በፊት ሁለት ጊዜ በተከሻው ላይ ጉዳት አስተናግዶ ነበር። በተያዘም ብራዚላዊ ገብሪል ጀሶስ በተመሳሳይ ከቡርኑ ጋራ ወደ ሙሉ ልምምድ የተመለሰ ቢሆንም በከባድ የጉልበት ጉዳት ለ11 ወራት ከጨዋታ ውጭ በመቆየቱ ለደርቢው አጠራጣሪ ይሆናል ተብሏል። ፊፋ ክርስቲያኖ ሮናልዶ የሌለበትን አነጋጋሪ ምስል ከገጹ ላይ አንስቷል። የክርስቲያኖ ሮናልዶ ምስል የሌለበትን የ2026 ዓለም ዋንጫ ይፋ የፖስተር ይፋ ያደረገው ፊፋ በደረሰበት ተቃውሞ የመጀመሪያ ልጥፉን አጥፍቷል። የፊፋ ይፋ የማህበራዊ ሚዲያ ገጾች ክርስቲያኖ ሮናልዶን ያላካተተውን የ2026 የዓለም ዋንጫ የመጀመሪያ ይፋ የፖስተር ከለጠፉ በኋላ ሰርዘውታል። እንዲሰርዙ ዋነኛው ምክንያት የሆነው ደግሞ ክርስቲያኖ ሮናልዶ ባለመካተቱ በሕዝቡ ዘንድ ከተነሳው ከፍተኛ ተቃውሞ ጋር የተያዘ እንደሆነ ተጠቅሷል። ቀድሞውንም በአሜሪካ በሜክሲኮና በካናዳ አዘጋጅነት ለሚደረገው የፍጻሜ ጨዋታ ያለፉ አ ሀገራት ከእያንዳንዱ ብሔራዊ ቡድን አንድ ተጫዋችን አቅርቦ ነበር። ብዙዎች ታዲያ አንድ አስደናቂ ግድፈት ሲመለከቱ የተቃውሞ ድምጽ አሰሙ። የክርስቲያኖ ሮናልዶ ፎቶ የሌለበት ምስል በሮናልዶ ምትክ ደግሞ ብሩኖ ፈርናንዴዝ ፖርቹጋልን በመወከል ሲለጠፍ የበርካታ ደጋፊዎችን ቁጣ አስነስቷል። የኋላ ኋላ ተቃውሞ በጣም ጠንካራ ስለነበረ ፊፋ ልጥፉ ሙሉ በሙሉ ለመሰረዝ ወስኗል። የቀድሞ የማንቸስተር ሲቲ ኮከብ ፈርናንዲኒሆ ጫማውን ሰቀለ። የቀድሞ የማንቸስተር ሲቲ ኮከብ ፈርናንዲኒሆ ራሱን ከእግር ኳስ ማግለሉን አስታውቋል። አማካዩ በአውሮፓ እግር ኳስ ጥሩ ስኬትን ያሳለፈ ሲሆን ከብራዚል ብሔራዊ ቡድን ጋርም ትልቅ አስተዋጽኦን አድርጓል። የመጨረሻ ክለቡ አትሌቲኮ ፓራናንሴም የ40 አመቱ ተጫዋች የህይወት መነሻ መድረሻም ነበር። ፈርናንዲኒሆ የ2004 የውድድር ዘመን ለብራዚሉ ክለብ አትሌቲኮ ፓራናንሴ በ46 ጨዋታዎች 8 ጎሎችና ሰባት አሲቶችን በማድረግ ጨርሷል። ብራዚላዊው ፈርናንዲኒሆ በታወቀበት የማንቸስተር ሲቲ ቤት ተምሳሌት ነው። በክለቡ 9 ዓመታትና ሰላሳ አሳልፏል። 383 ግጥሚያዎችን ተጫውቶ 26 ጎሎችን አስቆጥሮ 12 ዋንጫዎችንም አንስቷል። ብዙዎች በፕሪምየር ሊግ ታሪክ ታላቅ ብራዚል የተጫዋች አድርገው ይመለከቱታል። ከአትሌቲኮ ፓናናንሴ ና ከማንቸስተር ሲቲ በተጨማሪ ፈርናንዲኒው ለሻካታር ዳኔትስክም ተጫውቷል። እዚያም ስድስት የዩክሬን ሊግ ዋንጫዎች ና የፋ ዋንጫን ማሳካት ችሏል። ከብራዚል ብሔራዊ ቡድን ጋራ ፈርናንዲኒው 53 ጨዋቶችን አድርጎ ሁለት ጎሎችን ማስቆጠርም ችሏል። እንደ አውሮፓውያኑ በ2014 በብራዚል ያለም ዋንጫ ና በ2018 በሩሲያ ውስጥ በተካሄደ ውድድር ላይ የቡድኑ ወሳኝ አካል ነበር። ብራዚላዊው ጫማ ሲሆን መስቀሉን ተከትሎ አሁን ደክሞኛል። ዛሬ ከ30 ደቂቃ በላይ መሮጥ ደክሞኛል። በእግር ኳስ ስፖርት የምፈልገውን ሁሉ አሳግቻለሁ። ሁሉንም አጋጣሚ ተጠቅሜበታለሁ። አሁን ከቤተሰቤ ጋራ ህይወቴን የምደሰትበት ጊዜ ነው ሲል ተናግሯል።